በስምአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። ሰሙነ ሕማማት ምንድን ነው? የሰሙነ ሕማማት ስያሜዎችስ ምን ምን ናቸው? ከአባታችን አዳም በደል ወይም ስህተት በኋላ በሕማማት በደወያት በመቅሰፍታት ወዘተ በብዙ መከራ የሰው ልጅ ሊኖርባቸው ግድ የሆነባቸው ዘመናት ጥቂቶች አልነበሩም። የሰው ልጅ ቢያጠፋ ቢበድል ከሕገ እግዚአብሔር ቢወጣ እንኳ የዋህ ታጋሽ ቸር አዛኝ ሆነው አምላክ የጠፋውን ሊፈልግ የተራበውን ሊያጠግብ የታረዘውን ሊያለብስ ፍቅር ላጣው ፍጹም ፍቅር ሊሰጥ ሰላም ለሌለው ፍጹም ሰላም ሊሰጥ ተስፋ ለሌለው ተስፋ ሊያጎናጽፍ ከሰማይ ወረደ፣ ከቅድስት ድንግል ማርያምም ተወለደ። በገዳመ ቆሮንቶስ አርባ ቀንና አርባ ሌሊት ጾመ። በጾሙም የኀጢአት ሥሮች ወይም የበደል ራሶች የተባሉትን ስስትን፣ ትዕቢትንና ፍቅረ ንዋይን ድል አድርጓቸዋል። እኛ እርሱ የጾመውን ጾም እንድናከብር እኛ እርሱ የጾመውን ጾም እንድናከብር፣ እንድንጾም ምሳሌ ሆኖናል። ዲያብሎስን ድል አድርጎ ድል እንደነሳው ኃይልና ምሳሌ ሆኖናል። ሰሙን ሕማማትስ ምንድን ነው? ሰሙን ሰመነ ስምንት አደረገ ማለት ነው። ይኸውም ከዕለተው ሳይና ሰርክ እስከ ትንሣኤ ሌሊት ያለውን ጊዜ ወይም ቀናት የሚመለከት ነው። ሕማም ሕማማት ሃመ ታመመ ከሚለው የግዕዝ ግስ የተገኘ ሲሆን ይህም የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ የተቀበላቸውን ጸዋቱ መከራዎች የሚያሳስብ ነው። ዕለታቱ የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች የክርስቶስን ውለታ እያሰቡ እጅግ የሚያዝኑበት፣ የሚያለቅሱበት፣ የሚሰግዱበት ቤት ንብረታቸውን ትተው ከሌላው ቀናትና ጊዜያት በተለየ መልኩ ቤተ ክርስቲያናቸውን የሚማጸኑበት፣ ጧት ማታ ደጅ የሚጠኑበት፣ ኃጢአታቸውን በቤተ ክርስቲያን አደባባይ ለካህኑ የሚናዘዙበት በዓመት አንድ ጊዜ ብቻ የሚገኝ ሳምንት ነው፣ ሰሙነ ሕማማት። በዚህ ሳምንትም ብዙ አዝማደ መባለይት አይበሉም። ይልቁንም በመራብ በመጠማት በመውጣት በመውረድ በመስገድ በመጸለይ በመጾም በየሰዓቱ የጌታችን የኢየሱስ ክርስቶስን ጸዋቶ መከራዎች በማሰብ አብዝቶ ይሰገዳል። መከራውን፣ ሕማሙን፣ ድካሙን የሚያስታውሱ ከቅዱሳት መጻሕፍት ኢሳይያስ፣ ኤርምያስ፣ መዝሙረ ዳዊት፣ ግብረ ሕማማት ወዘተ በየሰዓቱ ይነበባሉ። በዚህ ሳምንት መስቀል መሳለም የለም፣ ካህናትም እግዚአብሔር ይፍታ አይሉም ሥርዓተ ፍታትም አይፈጽምም። ይኸውም የሳምንት ከሞት ወደ ሕይወት የተሸጋገርንበት ከጨለማ ወደ ብርሃን የተጓዝንበት የመሸጋገሪያ ወቅት ምሳሌ በመሆኑ ነው። በዕለተ ምጽአት መላእክት የመለከት ድምፅ በማሰማት የዳግም ምጽአትን ዕለት ለማሳሰብ ምዕመናን ጥሪውን ሰምተው ለዚህም አስቀድመው በማጠየቅ በዚህ ሳምንት ዲያቆኑ ቃጭል እየመታ በየሰዓቱ ምዕመናኑን ያሰባስባል። ኑ እንሰባሰብ፣ እንስገድ፣ እንጸልይ ይላል። በሰሙን ሕማማት የሚገኙ ዕለታትም የየራሳቸው ስያሜዎች አሏቸው ዕለተ ሰኑይ ወይም ሰኞ ይህ ዕለት አንጾሖተ ቤተ መቅደስ የቤተ መቅደስ መንጻት እና መርገመ በለስ የተፈጸመበት ዕለት ነው ታሪኩንም በማቴዎስ ወንጌል ምዕራፍ 21 ቁጥር 18 እስከ 12 በማርቆስ ወንጌል ምዕራፍ 11 ቁጥር 11 በቅዱስ ሉቃስ ወንጌል ምዕራፍ 13 ቁጥር 6 እስከ 9 እናገኘዋለን። ወንጌላዊው ቅዱስ ሉቃስ ወመሰለ ሎሙ ወቤ ሎሙ አሃዱ ብእሲ በለሰ ቦቱ ውስተ አጸደ ወይኑ ወይሐውር ይንሳ ፍሬሃ ወይ ይረክብ ይላል። ይህንንም ምሳሌ አለ ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው ፍሬም ሊፈልግባት ወጥቶ ምንም አላገኝም በማለት ጠቀሰው በበለስ ስለተመሰለ የሰው ልጅ ሕይወት በማሰብ እንዲመለስ ንስሐ እንዲገባ በሕይወትም እንዲኖር እግዚአብሔር ኢየሱስ ክርስቶስ ማሳሰቡን ያጠይቃል ንስሐ አልገባም ንስሐ አልገባም አልመለስም ያለም በለሷ እንደ ጠወለገችና እንደ ተቆረጠች ሁሉ ፍሬ ባለማፍራታቸው እንደሚቆረጡ እንደዚሁም ወደ እሳት እንደሚጣሉ መጽሐፍ ቅዱስ በልግልጽ ያስረዳል። በለስ የተባለች ቤተ እስራኤል፣ ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። ሁላችን ቤተ እስራኤላውያን ፍሬ ሃይማኖት ወምግባር አስተባብረን ይዘን መገኘት ይገባናል። ጌታ ሲመጣም እንዳናፈር የመጽሐፉን ቃል ልንጠብቅና ልንፈጽም ይገባናል። በዚህ የሕማማት የመጀመሪያ ቀን እለተሰኑ የምናስበው የምንዘክረው የሰው ልጅ ሕይወት በከንቱ በቸልተኝነቱ እንዳይደክም እንዳይጠወልግ እንዳይደርቅ ወደ እሳትም እንዳይጣል ጥርስ ማፋጨት ወዳለበት ወደ ዘላለም እሳት እንዳይጣል ማድረግ ይገባናል እየተባለ በዚህ ዕለት ሊቃውንት ያስተምራሉ፣ ይናገራሉ።